ጨለማ ሽሮት ብርሃን በሞላው እያለ እንግዲህ አብርሽዬ ቤተሰብ እንዴት ናችሁ? ላይክ ሸር እያደረጋችሁ ማለት ነው። ዋው፣ እንደዚህ ስትመጡ እኛም ደስ ይለናል ማለት ነው። እናንተም ድምቅ ትላላችሁ፣ ዲያው ራሱ ይደምቃል ማለት ነው። ግሬት ፋሚሊዎች፣ አረ የዛሬውማ በጣም ነው የሚያምረው። እንዴ፣ ፈረንጆቹ ራሱ እኮ አየት አየት እያደረጓቸው ነው። ውበት ሲለካ ሩትዬ ጋ ነው ለካ። ውበት ሲለካ እንዴ ወንድምዬ ጋ ነው ለካ። በጣም እንግዲህ ደስ በሚል ሁኔታ ማለት ነው። በጣም የብዙዎቹ ጥያቄ እዚህ ድ ዱባይ ከገቡ በኋላ ሰዓቱ ተቀይሮባቸዋል ብለን ነበረ። ይኸው ዛሬ እንግዲህ ያንን ሰምተው ዛሬ መጥተዋል ማለት ነው። በጣም ነው ደስ የሚለው ማለት ነው። እንደዚህ ፍቅራችሁን ስትገላለጹ እንዴት ዛ እንዴት አባቱ ደስ ይላል ማለት ነው። እና ሁልጊዜም እንደዚህ ሾርት ሾርት ቪዲዮ ና ፎቶ ፖስት ቱልን ማለት ነው። እና እኔ በጣም ያስገረመኝ ደግሞ ያስደመመኝ ነገር ሩቲናት የመሰለችኝ አቤ ላዬ ደግሞ እጅ ስሙ ሽራ ይዞልን መጥቷል። እንደው ማት ይሆን እኔማ ማታ እስከሚመጣ ጓጉቻለሁ። አቤላዬ ግን ሩቲዬ ቤሎ እየመረጠች መስሎ ነበር፣ ግን አይደለም፣ ሱፍ ለብሷ። አላ እንዴ እንዳለ በቃ የቡታጅራ ወንዶች አግብታችሁ አለቃችሁ እንዴ ቢኒስ ቢኒ ብቻ ተደበቀ። ካልዳኔ ሙት፣ ካልዳኔ ሙት የምላችሁ የምላችሁና፣ ዛሬ በደስታ ቀን አቤላዬ ራሱ ኒንጃ ቬሎ የለበሰች ምናምን ይዞ መጣ። እንደው እንዴት ደግሞ እንዴት አረ ወይኔ ኔ እናቴ፣ በጣም ነው ደስ የሚለው። በዚህ አጋጣሚ ወንድምየው ኮንግራ ብያለው፣ እንኳን ለዚህ ሰዓት በሰላም አበቃ። ሀቤ ላዬ አንተ ስለምን ይቅርብ። ወንድምየውን ወደ ዱባይ ሸኝቶ እሱ ደግሞ እንግዲህ ፏብትን ብሎ መቷል። አቤ ላዬ ቤተሰብ እየገባችሁ ሰብስክራይብ አድርጉት፣ አይከፈልበትም እላችኋለሁኝ። በጣም ነው ደስ የሚለው። ሩትዬና ብርሽዬ እመሩ ደመቁ እላችኋለሁኝ። እንግዲህ እሁድ እስከሚደርስ ሁላችንም ጓጉተናል። ተናል በሌላ ፕሮግራም እንገናኝ። ላይክ አድርጉ። ባይ ባይ።